ሀገራችን በተለይ ኢትዮጵያ ውስጥ በጣም ትላልቅ በዓላቶች ከሚባሉት አንዱ የመስቀል በዓል ነው። ህዝባችን በከፍተኛ ሁኔታ የሚያከብሩት በተለይም በምዕራብ ጎጃም ላይ በተለየ መንገድ መስቀል በዓልን በተለየ መንገድ የሚከበርበት ሁኔታ ነው ያለው። ይህ ሲባል በጥቅሉ የህዝባችንን በዓላት የፖሊስ ሰራዊቱ ከፍተኛ በሆነ ጥንቃቄ የሚያከብርበትና ከሌሎች ሀገር አካላቶች ጋርም ከሃይማኖት አባቶች ጋር ከሀገር ሽማግሌዎች ጋር ከወጣቶች ጋር እንደዚሁም ከጥምር ጦራችን ጋር የጋራ ውይይት አድርገን መስቀል በዓል ያለምንም የጸጥታ ችግር እንዲከበር ከፍተኛ ዝግጅት ያደረግንበት ሁኔታ ነው ያለን። በዓላችን ያለምንም የጸጥታ ችግር ሰራዊታችን፣ የጸጥታ መዋቅራችን፣ ፖሊሳችን፣ ሌሎች ከፌዴራል ተቋማት ጋር በመተባበርም ከፍተኛ የሆነ ዝግጅት አድርገን ያለምንም የጸጥታ ችግርና ያለምንም የትራፊክ አደጋ እንዲከበር ቅድመ ዝግጅታችን በጣም በተሻለ ሁኔታ ነው ያለው። ይህንን ለማድረግ ሁሉም የዞናችን የፖሊስ አባላት፣ የዞናችን የሰላም አስከባሪ አባላት፣ የዞናችን የፌዴራል ተቋማት ዝግጅቱን አድርጎ የመስቀል በዓል ያለምንም የጸጥታ ችግር እንድናከብር ዝግጅታችን በጣም በከፍተኛ ሁኔታ እየተዘጋጀንበት ያለንበት ሁኔታ ነው ያለ። ይህ ሲባል ከመጀመሪያ ላይ ምንድን ነው የምናደርገው? ህዝባችንን ማሳተፍ ያስፈልገናል። ህዝባችንን አሳትፈን፣ ወጣቱን አሳትፈን፣ ሌሎች ሃይማኖት አባቶችን አሳትፈን በዓላቱ እንደ አሁን ቀደሙ በተለየ መንገድ የምንም የፀጥታ ችግር ሳይገጥመው ባህሉን፣ ወጉን፣ ትውፊቱን ጠብቆ እንዲከበር እያደረግንበት ያለንበት ሁኔታ ነው ያለ። ከአሁን በፊት ሁለት አመት ሙሉ በፀጥታ ችግር ምክንያት የተለያዩ የመስቀል በዓላችን ለማክበር ህዝባችን በስጋት የቆየበት፣ ህዝባችን በተለያየ መንገድ በስቃይ ላይ የቆየበት ይህንን ደግሞ እኛም ማህበረሰባችንን የጋራ ትግር አድርገና ስራዋችን በተሻለ መንገድ ሰርተን ያለምንም የፀጥታ ችግር እንዲከበር እናደርጋለን ማለት ነው። በተለይ ከዚህ ከእሳት ከተለያዩ ነገሮች ወንጀል ከሚሰሩ ማህበረሰቦች መራቅ አለበት። ይሄ ሲባል ሰርጎ ገቦችን በተለያየ መንገድ ችግር እንፈጥራለን ጉዳት እንፈጥራለን የሚሉ ሰዎችን መረጃ፣ ጥቆማ ለሚመለከተው የፀጥታ መዋቅር መስጠት ያስፈልጋል። ይሄን ስናደርግ ነው በጋራ በዓላችንን በሰላም የምናጠናቅቀው። የእኛ ማህበረሰብም በተለይ የተለየ ሰው ሲያገኝ፣ ጸጉረ ልውጥ ሰው ካገኘ ጥቆማውን በዛው ባጠገቡ ካለው ባጠገቡ ባለው የጸጥታ መዋቅራችን ጥቆማ እንዲሰጥልን